ሰላም። ዛሬ በአንድ እጅግ በጣም አሳዛኝ ታሪክ ላይ እናተኩራለን። አዎ፣ የ22 ዓመትዋ ብሪጣንያዊት ወጣት ግሬስ ሚላኔ ኒውዚላንድ ውስጥ በጉብኝት ላይ ያለች በአሰቃቂ ሁኔታ ስለተገደለችበት ሁኔታ እንዋያለን። ዋናው ዓላማችን ምንድን ነው? ከግድያው በፊት የነበሩትን ነገሮች፣ ምርመራውን፣ ፍርዱን እና ደግሞ ከዛ በኋላ የመጡትን ሁኔታዎች በደንብ መመርመር ነው ያው ከነዚህ ምንጮች ቁልፍ ግንዛቤዎችን ለማውጣት እንሞክራለን። ልክ ነው። ስለ ግሬስ ራሷ የ22 ዓመት ወጣት ነበረች፣ በቅርቡ ከዩኒቨርሲቲ የተመረቀች፣ በጣም ጀብደኛ። አለምን መዞር ትፈልግ ነበር። አዎ፣ ፔሩና ደቡብ አሜሪካን ጎብኝታ ነው ኖቬምበር 2018 መጨረሻ አካባቢ ኦክላንድ ኒውዚላንድ የደረሰችው። እና ታሪኩ የሚጀምረው ዲሰምበር 1 2018 ከልደቷ አንድ ቀን በፊት ማለት ነው። እውነት ነው። ጄሲ ኬምፕሰን ከሚባል ሰው ጋር በቲንደር ያው በኦንላይን መታወቂያ መተግበሪያ ተገናኝታ ወጣች። ስካይ ሲቲ አካባቢ ተገናኝተው ወደ ተለያዩ መጠጥ ቤቶች ገቡ። ሲሲቲቪ ካሜራዎች እንደሚያሳዩት በጣም ዘና ብለው ነበር፣ ሲጫወቱ ሲስቁ ይታያሉ። ግሬስም እንዲያውም ለጓደኛዋ በጣም ተስማምቶኛል ብላ መልእክት ልካ ነበር እና ምሽት ላይ ወደሱ ሆቴል አመሮ ሲቲ ላይፍ ሆቴል። ያኔ ነው ግሬስ ለመጨረሻ ጊዜ በሕይወት የታየችው። እዛው ቀጠሮ ላይ አንድ አጠራጣሪ ነገር ነበር። ግሬስ ለአፍታ ስትነሳ ኬምፕሰን የእጅ ቦርሳዋን ሲፈትሽ ታይቷል በካሜራ። ይህ እንግዲህ ብዙ ነገር ሊያሳይ ይችላል። ያው መጀመሪያ ላይ ምንም ላይመስል ይችላል። ግን ከዛ በኋላ ከሆነው ነገር አንፃር ሲታይ ትንሽ ያስጠረጥራል። ነገሮች እንዴት በፍጥነት እንደሚቀየሩ ያሳያል በጣም። እና በማግስቱ ዲሰምበር 2 የልደቷ ቀን ግሬስ አልተገኘችም፣ ቤተሰቦቿን አላነጋገረችም። ይሄ ደግሞ በጣም ያልተለመደ ነበር ለሷ። ቤተሰቦቿ ወዲያው ነጨነቁት ስለ ስለዚ ዲሰምበር 5 ላይ እንደ ጠፋች ሪፖርት ተደረገ። ፖሊስም ወዲያው ነው ምርመራ የጀመረው። ከሲሲቲቪ እና ከግሬስ ፌስቡክ ገጽ ላይ በነበሩ አስተያየቶች ኬምፕሰንን በፍጥነት ለዩት። ስለ ኬምፕሰን ማንነት የታወቀው ነገርስ? እሱ በጣም በውሸት የተካነ ሰው ነበር። ስለ ስራው፣ ዝምድናው፣ ሌላው ቀርቶ ካንሰር አለብኝ ብሎ ሁሉ ይዋሽ ነበር። ከቤተሰቦቹም ጋር የተራራቀ ነበር። ደግሞ የሚገርመው ግሬስን በተዋወቀበት ቀን ከስራ ተዋሮ ነበር። ዋው፣ ይሄ እንግዲህ ያልተረጋጋ ሰው እንደነበር ያሳያል። ኬምፕሰን ለመጀመሪያ ጊዜ ለፖሊስ ምን አለ? ዲሰምበር 5 ላይ መጀመሪያ ያለው ግሬስ ምሽት አስር ሰዓት አካባቢ ከሆቴሉ ወጥታለች፣ ተቃቅፈን ተሳስመን ነው የተለያየ ነው አለ። ግን ሲሲቲቪው ሌላ ነገር ነው የሚያሳየው አይደል? ልክ ነሽ። ሲሲቲቪው እንደሚያሳየው አብረው ነው ሆቴሉ የገቡት። ግሬስ ግን ስትወጣ በፍጹም አላሳየም። በቃ ይሄ የመጀመሪያው ትልቅ ውሸቱ ነበር ማለት ነው። በትክክል እና ከዚህ በኋላ ያደረጋቸው ነገሮች እጅግ በጣም ስልጣዊ ናቸው። እስቲ ንገረን። ያው ግሬስ ከሞተች በኋላ ሻንጣ ገዛ፣ የማጸጃ እቃዎች ገዛ፣ መኪና ተከራየ። ከዛስ እዛው አስክሬኑ ክፍል ውስጥ እያለ ሌላ ሴት በቲንደር አግኝቶ ቀጠሮ ያዘ። ኸረ በስማ! አዎ፣ ምንጣፍ ማጸጃ ማሽን ተከራየ። የግሬስን አስክሬን የያዘውን ሻንጣ ወደ ተከራየው መኪና ጫነ። አካፋ ገዛ። አካፋ? አዎ አስክሬኑን ዋይታ ኬሬ ሬንጂስ የሚባል ራቅ ያለ ቦታ ለመቅበር ከዛም መኪናውን በደንብ አጸዳ። ይሄ ሁሉ ድርጊት ድንጋቴ ሳይሆን የታቀደ ነገር ይመስላል። በትክክል ወንጀልን ለመደበቅ የታቀደ እርምጃ ነው። ሌላው ቀርቶ የግሬስን ክሬዲት ካርድ ተጠቅሟል። በጣም ከባድ ነው። የግሬስ አባትስ ኒውዚላንድ መጥተው ነበር አደል። አዎ። ዲሰምበር ሰባት ላይ መጥቶ በጣም ልብ በሚነከው ሁኔታ ለሕዝብ የእርዳታ ጥሪ ያቀረቡ ልጄን አፋልጉኝ ብሎ እና በማግስቱ ዲሰምበር ስምንት ኬምፕሰን ታሰረ። ልክ በዚህ ጊዜ ታሪኩን ለወጠው። አሁን ደግሞ ያለው በአጋጣሚ ሻከራውሲብ ላይ ነው የሞተችው፣ እኔም ደንግጬ ነው አስክሬኗን የደበቅኩት አለ። ግን ይሄ ከፎሬንዚክ ማስረጃው ጋር በፍጹም አይሄድም። ፖሊስ ዲሰምበር ናይን ላይ አስክሬኗን አገኘ። የት ነበር አገኙት? ዋይታኬሪ ሬንጅስ ውስጥ ሻንጣ ውስጥ ታሽጎ ተቀብሮ። የፎረንሲክ ምርመራው ምን አሳየ? ወሳኝ መረጃ ነው። ግሬስ ታንቃ እንደተገደለች ያው አንገቷ ላይ ከአራት አምስት ደቂቃ የሚገመት ጫና እንደነበር፣ ሰውነቷ ላይ የመያዝ ምልክቶችም ነበሩ። ኬምፕሰን በአጸዳው ክፍል ውስጥ ሳይቀር የደም ምልክቶች ተገኝቷል። ከሁሉም በላይ ግሬስ ከሞተች በኋላ አስክሬኗን ፎቶ አንስቷል። ይሄ ድርጊቱ ሆን ተብሎ የተደረገ እንጂ አደጋ እንዳልነበር ያሳያል። በጣም ዘግናኝ ነው። ፍርድ ሂደቱስ መቼ ነበር? ፍርድ ሂደቱ ኖቬምበር 2019 ነበር። ኬምፕሰን ጥፋተኛ አደለሁም ብሎ ያኑን ሻካራ ወሲብ መከላከያ ተጠቀመ። አቃቤ ህግ ግን ጠንካራ ማስረጃ ነበረው። በጣም ጠንካራ ሲሲቲቪ፣ ዲጂታል መረጃዎች፣ ፎረንሲክ ውጤቶች እንዲሁም ሌሎች ሴቶች መስክረውበታል። ሌሎች ሴቶች? አዎ፣ ተንኮለኛ እና ኃይል የመጠቀም ዝንባሌ እንዳለው የመሰከሩ ሌሎች ሴቶች ነበሩ። እና የዳኞቹ ውሳኔ ምን ነበር ዳኞቹ በሙሉ ድምፅ ነው በነፍስ ግድያ ጥፋተኛ ያገኙት ፍርዱስ የእድሜ ልክ እስራት ተፈረደበት ከ17 ዓመት በፊት በምህረት የመፈታት ዕድል የለውም ይህ ጉዳይ ኒውዚላንድ ውስጥ ትልቅ መነቃነቅ ፈጥሮ ነበር አደል በጣም ጠቅላይ ሚኒስትር ጀሲንዳ አርደርን ለቤተሰቡ በይፋ ይቅርታ እስከ መጠየቅ ደርሷል። ከዚህ ፍርድ በኋላም ሌሎች ክሶስ እንደነበሩበት ሰምቻለሁ ልክንሽ በቲንደር ባገኛቸው ሌሎች ሁለት ሴቶች ላይ በፈጸመው ጥቃት እና አስገድዶ መድፈር ተጨማሪ 11 ዓመት ተፈርዶበታል። ይህ ጉዳይ ያነሳው አንድ ትልቅ ነጥብ ሻካራ ወሲብ መከላከያ የሚለውን እውነት ነው። ይህ መከላከያ እንዲህ ጥቃትን በስምምነት እንደተደረገ ለማስመሰል እና የተጎጂን ስም ለማጥፋት ሊውልድ እንደሚችል አሳይዷል። የግሬስ ቤተሰብ ግን ዝም አላሉም። በፍጹም ጠንካራ ዘመቻ አካሂደዋል። ይሄ ደግሞ በዩናይትድ ኪንግደም የቤት ውስጥ ጥቃት ሕግ ላይ ለውጥ እንዲመጣ ትልቅ አስተዋጽኦ አድርጓል። ያ ሕግ ምንድን ነው የሚለው? አዲሱ ሕግ ይሄ ሻካራ ወሲብ በከባድ ጉዳት ወይም ግድያ ክሶች ላይ እንዳይነሳ ገድቦታል። ትልቅ እርምጃ ነው። ከዚህ ሁሉ ሀዘን ውስጥ ግን አንድ በጎ ነገር ወጥቷል። ለግሬስ ፍቅር የሚባለው ድርጅት፣ አዎ ሎቭ ግሬስ። እንግዲህ የዛሬውን ውይይት ስናጠቃልል በህልሟ ጉዞ ላይ የነበረችው ወጣት በኦንላይን ባገኘችው ሰው እጅ እንዴት በአሰቃቂ ሁኔታ ሕይወቷ እንዳለፈ አየን። አዎ ውስብስብ የሆነ ምርመራ፣ የፍርድ ቤት ውሳኔ እና ማኅበራዊና ሕጋዊ ለውቶች የታዩበት ጉዳይ ነው። ለመጨረሻ ሐሳብስ ምን እንላለን? ይህ ታሪክ ሁለት ዋና ነገሮችን ያስታውሰናል። አንደኛ በዲጂታል ግንኙነት ዘመን ስለሚኖሩ ሱር አደጎች ጥንቃቄ ምን ያህል አስፈላጊ እንደሆነም ያሳያል።